እስቲ እኚህን ቪዲዮዎች ተመልከቷቸው። ባለፉት ሶስት እና አራት አመታት በዓለም ላይ ያሉ የጤና ባለሙያዎች ድምጻቸውን ሲያሰሙ፣ እኛ የምናሞግሳቸው ውጭ ሀገራት ጤና ባለሙያዎች የስራ ማቆም አድማ ሲያደርጉ፣ አሜሪካ፣ ካናዳ፣ ኢንግላንድ፣ ኢንዲያ፣ ይኸው ጎረቤታችን ኬንያ፣ ይህ ሁሉ ሀገር ከእኛ በተሻለ ሁኔታ ሳለ ስራ ማቆም አድማ ሲያደርግ ምንም ያላልክ የሀገሬ ህዝብ የኢትዮጵያ ጤና ባለሙያ ሲጠይቅ ምነው ሰብአዊነት የጎደለው፣ አለም የማያደርገውን ያደረገ፣ የራስ ወዳድነት ጥግ አስመሰልነውሳ? ይህን ጥያቄ ስንጠይቅ የምንፈልገው የሚመለከተው አካል በጥሩ ልብ በቀና አመለካከት ሰምቶ የመፍትሄ ሀሳብ እንዲያመጣ ነው። አላማችን ሰዎችን መረበሽ አገርን መበጥበጥ ወይም ሌላ ነገር ኖሮት አይደለም። ስለ ጉዳዩ የማይመለከታቸው ሰዎች ገብተው የማይሆን መበጣበጥ መፍጠርም አይደለም። እዚህ ጋር ስንቆም መሀላችንን ዘንግተን ወይ ሰብአዊነታችንን ጥለን አደለም ዛሬ በሰላም ደጅ የምንጠናው። እኛ ባለፍንበት ጨለማ ሌሎች እንዳያልፉ፣ በአንድነት የመፍትሄ ሀሳብ ለሀገር እንዲመጣ እንጂ የጠየቅነው ጥያቄ ወይ የሄድንበት መንገድ ልክ ስላልሆነ ወይም ራስ ወዳድነት ስለተሞላበት አይደለም። ሁሉም ሰው ሁሉም ሰው መጠየቅ የሚችለው ስለሚያውቀው፣ ስለሚያልፍበት ሁኔታ ነው። በቀጥታም መወከል የሚችለው የራሱን ህይወት የሚጋሩትንና የመሰሎቹን ማህበር ስለሆነ ይህን ስንል የሌሎች አገልግሎት ሰጪዎች ክፍያ ልክ ነው ወይ ይገባቸዋል የሚል ውድድር ውስጥ ገብተን ሳይሆን ሁሉም ሰው ተገቢውን ጥያቄ ራሱን ችሎ እሱን ከሚመስሉ ሰዎች ጋር እንዲያነሳ ነው። ቆይ እስቲ ማን ይሙት ጥያቄው ታማኝነት የሚኖረው እሳቱ ያቃጠለው ሰው ሲጠይቅ ነው ወይስ ከውጭ የሚያየው ሲጠይቅ? ስለዚህ እኔ ተቸግሬ ከአንተ የበለጠ ጨለማ ውስጥ ነኝና የአንተ ጥያቄ ተገቢ አይደለም አይባልም። አመመኝ፣ ከፋኝ ወይ ከበደኝ ያለን ሰው አይ ውሸት ነው አንተ ደልቶሃል አይባልም። ስለማናቀውና ስላልገባን ሁኔታ በጭፍን ጥላቻ፣ በማን አለብኝነት ወይ ደግሞ እኔ ከሞትኩ ሰርዶ አይብቀል በሚል አስተሳሰብ የትውልድን ተስፋ እናጨልም። እስቲ ልጠይቃችሁ? አንድ ሱቅ ከፍተህ ብትከስር ወይ እንዳሰብከው ባይሆን አትዘጋውም ወይ ስራ አትለውጥም? በተማርከው ትምህርት ስራ ባታገኝ ወይ ያገኘኸው ስራ ከምታቀው ነገር እና መሆን ካለበት አራምባና ቆቦ ቢሆን ወይ የህሊና ጥያቄ ቢያስነሳብህ ስራ አትተውም? ጤና ባለሙያው እኮ ትቶ ወደ ብዙ ሌላ የስራ መስክ እየተሰማራ ነው። ከሀገር መሰደድ እንዳለ ሆኖ፣ የቀረው ባለሙያ ጥያቄ ቢጠይቅ ሰብአዊነት ግድ ብሎት ወይ የመንግስት የትምህርት እዳ ይዞት ካልሆነ እንደማንኛውም ሰው በማን አለብኝነት ጥጉን ይዞ ጉልበቱ ሳይባክን፣ በስሜትም ሆነ በጉልበት መጋጋጥ ሳያስፈልገው ሹልክ ብሎ ሌላ ቦታ ሌላ ስራ ላይ መገኘት ይችላል። ያኔ ባዶ ሆስፒታል ውስጥ ማን ይረዳል? ምርጫ ማጣት ወይ ራስ ወዳድነት አይደለም፣ ባለሙያውን የሚያስጮኸው። ከስድስት አመት በፊት ስንጠይቅ ይሆናል ብለን የፈራነው ሆኗል። የወጣው ከሀገር ወጥቷል፣ የቻለው የስራ ዘርፍ ቀይሯል። ተማሪው መማር አቁሟል። የሚማረውም ሞራሉ ሀሞቱ ፈሶ ነገር ሁሉ የግብር ውጣ ሆኗል። የፈራነው እንደው ደርሷል። የሚያሳስበን ከዚህ በኋላ የሚመጣው ለያዥ ለገናዥ የሚያስቸግረው ከዜሮ መጀመር እንዳይሆን ነው። የትውልድና የህዝብን ጥያቄ በመቶ ሺ የሚቆጠር የጤና ባለሙያ ብቻ የሚያነሳው ጥያቄ እኮ አይደለም! እንዲህም መሆን አልነበረበትም። አይተርፍም ያልከው ልጅህን ያዳንልህ አባት፣ ተስፋ ቆርጠሽ ስታለቅሽ እንባሽን ያበስንልሽ እናት፣ ለምስጋና ብለሽ በየሆስፒታሉ ስጦታ ያመጣሽልን እህት፣ መታከሚያ አጥተህ ከኪሳችን ሰብስበን ለምነን ያሳከምንህ ወንድም፣ ሰው በሸሸ በተጠየፈ ጊዜ ሳናገል በፍቅር ያቀፍንህ፣ ያበላንህ፣ የተሯሯጥንልህ እንዲሁም ህይወታችንን አደጋ ላይ የጣልንልህ ህዝብ ወዴት ነህ? እኛም ሰብአዊነት ባይገደን ባልጠየቅን ድምፃችሁን አሰሙን ባላልን። ተረቱ እንደሚለው ሳይቃጠል በቅጠል ነው ነገሩ። የተዘጋ በር መክፈት ከመታገል ገርበብ ብሎ እንዳለ ብንደርስበት ብናጸዳው፣ ብናድሰው አይሻልም? ድምፅ ለሌለው ድምፅ እንሆን፣ እንደጋገፍ፣ እንረዳዳ። ያንዳችን ህልውና ከሌሎቻችን ተገንጥሎ ምንም ነውና፣ ሰው የሚችለው እስከሚችለው ድረስ ብቻ ነው። እኔ ከእኔ እኩል ቻል ለሰው ልጅ ከሞት ይበልጥ እጅግ የሚያስፈሩ ብዙ እውነቶች አሉና፣ ሞትማ እረፍት ነው። የህሊና ጥያቄ ግን የዘላለም ሸክም ነው።